ያለ ብዙ ብዙ ነገሮች ብዙ ሰዎችን ታግተው በብዙ መከራና በብዙ ስቃይ ያለፉ ያለፉና ያየናቸው ሰዎች አሉ ግን ሚኪ ያው ትንሽ ጉዳትም አልደረሰበትም መታሰሩ እዛኔ ያገቱት ጊዜ መሰቃየቱ ነው እንጂ ከዛ በኋላ ግን ጥሩ የሆነ ቦታ ነው ያለው የነበረው እጁና እግሩ ታስረው ነበር እንዳያችው ትላንት ታሜ ነው መጥቶ የፈታው ልብሱ በሆኑ እንዳለ ተቀዳቶ አንድ ጥሩ ልብስ የለበሰው ነበረም እንዳለ በታት ነው የጠሉ ተነበረው ሆኖም ቀረ። አልሐምዱሊላ፣ ከነዛ ከመጥፎ ሰዎች ከዛ መጥፎ ነገር ከሚያመልኩ ሰዎችን ተገላግለዋል ወጥተዋል። ዛሬ በራሱ ራሱ ቪዲዮ የሰራ ነው የመጣው። በጣም ደስ ብሎኛል። ለዛ ነው እንኳን ደስ አላችሁ አልኳችሁ። ምክንያቱም ስራው ራሱ ራሱ ሰርቶ በራሱ ድምፅ እንዲስራው ሲሰራ ጊዜ ደስ ይላል። አንድ ሰው ሲጠፋ ቤቱ ሌላ ሰው ሲሰራበት ስራው ሌላ ሰው ሲሰራ ትንሽ ይደብራል። ራሳቸው የሆናችሁን ስሰሩ እና ሌላ ሰው ሆኖ ሲሰራው አንድ አይደለም። ምክንያቱም ራስ የመሰለ ነገር የለም። ራሳችን፣ ማንኛውም ስራ ራሳችን ስሰራ ውጤታማን እንሆናለን። በእርግጥ እሱ ላይ የሚሰሩ ልጆች መጥፎ ናቸው ማለት አይደለም፣ ግን ቢሆንም መላ ቤተሰቦቹ እሱ በየጊዜ እሱ ቢቀርብላቸው ነው ደስ የሚለው፣ ማናችንም ቢሆን ማለት ነው እና ዛሬ የታገተበት ጫካ ሂዶ ነበር ጫካው ሳስታውሰው በጣም አረበሻለሁ መቶ ስሜት ነው የሚሰማኝ ተዋበች የምትባለው ሴትዋ እዛ ጋ እንዳገተችው እዛ ጋ ብዙ ስቃይ እንዳሳየ እንዳሳለፈ ነው የተናገረው እሷ ፍለጋ እሷ ሳይሆን እሷማ በቁጥጥር ስር ውላለች ግን እዛ ጋ ሌላ ሰዎችም ሌላ የታገቱ ሰዎች አስናቀችናት ማን ነው አሰለመች የምትባል ልጅት ሁን ብቻ ስሟ በደንብ ባላቀውም እዛ ጫካ ውስጥ ተደፍራ ሚኪ ያያት ልጅ ነበረች። ትናንት እንኳን ራሱ ሚኪ ሲገኝ ጊዜ የታሚ ምናለው እኔ ደህና ነኝ፣ አሁን ምንም አይደለም፣ ግን እዛ ጫካ ውስጥ ተደፍራ የተጣለች በጣም የተጎዳች ያቺ ሴት አለች፣ እሷ ድረሱላት። በዛ ሰዓት ለማንም መናገር አልቻልኩም፣ ወደ አሁን ማፍነው ነው ወደዚህ ያመጡኝ። ያቺ ሴት ለማዳን ብሄትኩበት ነው ይሄ ጉዳት የደረሰብኝ። እና ያቺ ሴት ሁላችንም መድረስ አለብን ባለችበት ማንሳት አለብን ካለችበት ስቃይ ማውጣት አለብን ብሎ ነው የተናገረው። ነበረው ዛሬ እሷ ፍለጋ ሲሄድ እሷ ሳትሆን ሌላ ሰዎች ነው ያገኘው። አንዱ ድሮ እናቱ ባለ ሰዓት አገራችን ላይ እንደምታውቁት ቅጠላ ቅጠል መድኃኒት ነው አያቶቻችን የሚጠቀሙት ነገር። ያ ነገር ከእናቱ ጋር ለቀመ በሄደበት ነው ያጫካ የሚያውቀው ነበረው። እናቱ ከሞተች በኋላ እናቴ ማስታወሻ ነው እዚህ ጋር መምጣት የጀመርኩት። ሶስት አመት ሆኖኛል፣ እዚህ ነው የምኖረው። እዚህ ብዙ ስቃይ ያለሁ ብዙ መከራ ሚጮክ ሰው አለ የሚገደል ሰው አለ፣ የሚደፈር ሰው አለ። ብዙ ነገር ነው ያለው። እኔ ሶስት አመት በሆኑ እዚህ ጫካ ውስጥ ያላየሁት ነገር ያላየሁት ተአምር የለም ነው ያለው ነገር ግን፣ ምክንያቱም እንደዛ ብሎ ከተናገረ በኋላ ስለ ተዋበች አጋች እንደሆነች ብዙ ነገር እንደምትሰራ ብዙ ሰው እንደምታሰቃይ ተናግሯል። ስለዚህ በምን አውቋል? እንዴት አውቀዋል? ለእኔ ጥያቄ የፈጠረብኝ ነገር እንዴት ሊያቅ ቻለ እሱ ከእሷ ጋር አብሮ ማይሰራ ከሆነ ለምንድን ነው ይህን ስለ እሷ ሰው እንደምታግት፣ መጥፎ ስራ እንደምትሰራ፣ ሰው እንደምታሰቃይ በምን አወቀ? እንዴት ሊያውቅ ቻለ? ስለዚህ የሆነ እሱ ምጅ አለበት ማለት ነው። ከእሷ ጋር አብሮ ነው የሚሰሩት አብሮ ስለሚሰሩ ይህ ልጅ መለቀቅ የለባቸውም። ያቺ አይሻ ብለህ ጥራት፣ በጣም ታስፈራለች ምናምን የተባለችዋ ሌላ ሴት ጫካ ውስጥ የተገኘችው እሷም፣ እርግጠኛ ነኝ ከነሱ ጋር አብሮ ነው የሚሰሩት። ምክንያቱም ተዋበች እናቴ የነበረች በወደኩበት ጎዳላ ላይ አንስታይ ነው ከሷ ጋር ምኖረው ነበረው ግን አሉ ባልታም በሚያወሩ ሰዎች ናቸው። እናቴ የታገተችብኝ ወይስ የታሰረችው በቁጥር ስር የዋለችው እንዲህ ያልሆን ነገር በሚያወሩ ሰዎች ናቸው እንጂ እናቴ በጣም ደግ ናት። መጥፎ ስራ ሰርታ አታውቅም። ውስጧ ማያውቅ ሰው ወይ እሷ ማነት በደንብ ማያውቅ ሰው ነው ይሄ ወሬ ዝም ብሎ የሚያናፍ ሰው እንጂ እናቴ ሰውን አግታም አታውቅም። እናቴን ሰውም አሰቃይታ አታውቅም። ምርጥ እናት ናት። እናትሽ እኮ አይደለችም እሷ አንድ ልጅ ናት ያለቻት ሲላት ጊዜ ደግሞ ምን እንዳለች ታውቃለችው መወለድ ቋንቋ ነው። ግዴታ እሷ መውለድ የለባትም ከእናት በላይ ሆና ተንከባክባ የዚህ አደርሳኛለች አለች። በእርግጣው መወለድ ቋንቋ አይደለም። ሁሉን ሰው ተዋዶ ተፈቅሮ መኖር ይችላል። ግን እንደ እናት ሰማይና ምድር ቢደባለቅ፣ ሰማይና ምድር አንድ ቢሆኑ እንደ እናት የትም አይገኝም። የትም እናት መጥፎት ሆን እናት ናት። የእናት አምሳ የትም አይገኝም። የአባት አምሳያ የትም አይገኝም። እንደ አባትም ይሆኑ አሉ፣ እንደ እናት ይሆኑ አሉ። ግን ሙስታሂን እናት እናት ምናት እናቶች በሙሉ አላህ ሺህ ዓመት እንዲያኖርልን ዱዓ ማድረግ ነው። ምክንያቱም እናት አንዴ ካመለጠች አትገኝም፣ መቀየሪያ የላትም። ሌላው ሁሉ ይቀያየራል ሁሉ ሁሉ ነገር ይቀያል። ብር ቢሄድ ብር ይመጣል። ሀብት ቢጠፋ ሀብት ይመጣል። ልብስ ብናጣ ሌላ ልብስ ይተካል። ምግብ ብናጣ ሌላ ምግብ ይተካል። ሚስት ብትሄድ ሌላ ሚስት ትተካለች። ባል ቢሄድ ሌላ ባል ይተካል። ልጅ ቢሞት ሌላ ልጅ ይተካል። ግን እናት ምንም አይነት መቀየሪያ የላትም እና ያቺ እናት ምንም ነገር መቀየሪያ የሌላት እንደሷ አምሳያ የሌላት እናት ማለት እኮ ለዓለም አንድ ናት። ዓለም ለእኛ አንድ ቢሆን እናት ዓለማችን ናት። ምንም ነገር መቀየር የላትና እናቴ ናት የምትያትን ደግሞ ያቺ እናት ናት። ብዙ ሰዎች አግቶም ያሰቃዩት ልጆቿ አግቶም ያሰቃዩት እናት ምን ያክል እንደምትሰቃይ እያወቅን ማለት ነው። ሆነም ቀረብ እቺ ሴትዋ መቼም እጇ ሊኖርበት ይችላል ከእሷ ጋር አብሮ የሚሰሩ ይመስለኛል ደፍሮኛል እንደዛ አድርጎኛል ተስማምታችሁ የምታደርጉት ነገር ነው ምክንያቱም እዛ ጫካ ላይ ብዙ ወንጀል ይሰራበታል ስለተባለ ሌባ አይነ ደረቅ ልብ አድርቅ እንደሚባል እናንተ ሁሉ ነገር ተወያየታችሁ የምሰሩት ነገር ነው እዛ ቦታ ተወያየታችሁ ስለምሰሩ ነው የሆነ ሰው ቢመጣ ወይ የህግ አካል ቢመጣ ደፍሮኛል በይ አላቀውን በይ አላቃት ምንድን ነው እኔ አላቃትም እዚህ ገና ያየኋት እንደዚህ እንደዚህ የምትሉት ማታቃት ከሆነ አንተ እሷ እንዴት እሷን በደንብ አጣሩ፣ እሷ ናት በደንብ የምታውቀው ብለህ የገለጽከው ወይስ የተናገርከው? እሷን ቢሆን ደፍሮኛል፣ እዚህ ጫካ ከመጣሁ ቀን እንደዚህ አድርጎኛል ምናምን የምትይው እኔ አይዋጥልኝም። የእናንተ የመሸወጃ መፍትያችሁ ይመስለኛል። ማንኛው ሰው ቢዛችሁ በቃ እንደዚህ ብለን እንሸውደው ነው እንጂ እርግጠኛ ነኝ እናንተ እዛ ጫካ ውስጥ ሆናችሁ ለእሷ ነው የምታገለግሉት ወይ የዛ ጫካው በጣም ደስ የሚል ቦታ ነው፣ አረንጓዴ ቦታ ነው። የደበረው ሰው እዛ ሂዶ የሚዘናናበት የወፎችን ጫጫታ የሚሰማበት ምንም አይነት የሰው አንዳንዴ የሰውን ጫጫታ በቃ አየር በሙሉ ሲዛባብን ሰውን ከሰው ጋር መገናኛ ሳንፈልግ እንዲህ ጫካ ውስጥ ሄዳችሁ የብቻችሁ ስትሆን ጊዜ የወፎችን ጫጫታ፣ የወፎችን ዝማሬ ሲሰሙ በጣም ደስ ይላቸዋል። ሰው እንደዛ ሊሄድ ይችላል። ፍቅረኛሞቹ ቢሆን እዛ ሂዶ ሊቀመጡ ይችላሉ። ማለት ፍቅረኛ ይፈቀዳል ማለት ሳይሆን ብቻ እኛ ሁሉ ነገራችን ተገልባብጦች ስለሆነ ማለት ነው። እና በዛ ሰዓት እንደዛ የመጡ ወይስ ባለ ሀብቶች ወይ ትንሽ ያለው ሰው በመጠሳት ልታግቱ ነው እናንተ እዛ ሄዳችሁ ቁጭ ያላችሁት፣ እንጂ የእሷ ተባባሪ ሆናችሁ እያንዳንዱ ሰው ልታግቱ ዛ ቁጭ ብላችሁ ነው እንጂ አንተም ጫካ እውነትም እኔ ያላቅም፣ እውነትም መዛ ሂደ አውቀ ቁጭ ያልክ አይመስለኝም። ሶስት አመት በሙሉ ጫካ ምን ትሰራለህ? ወጣት አይደለ? ስራ አሰራም። ማንኛው ሰው ይሞታል። ሁላችንም እንፈጠራለን እንሞታለን። ሁሉ ሰው ሞት ቀማሽ ነው። ግን ያ ሞት እንዳለ ደግሞ እንረሳውና በሰው ላይ ወንጀል እንሰራለን፣ ሰውን እናሰቃያለን፣ ሰውን እንገላለን። ፈጣሪ የፈጠረው ነብስ፣ እናንተ ልትገሉ ትሞክራላችሁ። ልክ ሁሉ ነገር እናንተ አውጭና አግቢ እንደሆናችሁ፣ ነብስ የምትሰጡ እናንተ እንደሆናችሁ፣ ፈጣሪ ምንድን እንደሆናችሁ ነው የምታስቡት እና እባካችሁ ተቆጠቡ። በተለይ እንዲጫካው ሰውን አታግቱ። ሰውን ስቃይ ውስጥ አታስገቡት። ሰው የራሱ ከጭንቁ ወጣለሁ ከዚህ ጨንቅ እስኪ ሊገላገል ብሎ አንድ ቦታ ረፍት አደርጋለሁ ብሎ ሲ ጊዜ እናንተ ደግሞ በጫካ ግታችሁ ማሰቃየት፣ ማሰር ጥሩ አይደለም። ለእናንተ ኋላ ዋጋ ያስከፍላቸዋል። እና ሚኪ ወንድማችን በድጋሚ ስራህን በአዲስ ስለጀመርክ እንኳን ደስ አለ። ኑርልን፣ በርታ። ወደፊት እንጂ ወደኋላ የሚባል ነገር የለም። ስላየነህ ስላየሁ በጣም ደስ ብሎኛል። እና እነዚህ ሰዎች ደግሞ እንደታምናቸው በደንብ ተከታተላቸው። ምክንያቱም ሁለታቸውም የሆነ ቁርኝት ሊኖራቸው ይችላል። ከሴትዋ ጋር ነው የሚሰሩት የመሰለኝ የሁለታቸው አነጋገራቸው፣ እሷም ታውቃለች፣ እሱም ያውቃል። ስለዚህ በደንብ መከታተል አለብህ፣ ራስህን መጠበቅ አለብህ። እንዲጫካ ቦታ ስትሄድ ደግሞ ብቻህን መሄድ የለብህም፣ ትንሽ ሰው በዛ አርጋህ መሄድ አለብህ። ምክንያቱም በአሁኑ ሰዓት ሰው ራሳችን ሰው ሆነን ሰው ማመን ከባድ ነው። ላለሁ ቪዲዮን እስከመጨረሻ ይዩልኝ። ሰላም አሌይኩም ረህመቱላህ ወበረካቱ